ሰላም ጤና ስጥልን ውድ ቤተሰቦች፣ ዛሬ ትንሽ ለየት ያለ ነገር እናወራለን። ሴት ልጅን ለመጀመሪያ ጊዜ በአካል ስታገኝ በራስ መተማመን ይኑርህ፣ ጥሩ አድማጭ ሁን የሚሉትን የተለመዱ ምክሮች ሁላችሁም ወንዶች ሰምታችሁ ታውቃላችሁ። በእርግጥ እነዚህ ነገሮች በጣም ጥሩ ነገሮች ናቸው። ነገር ግን ብዙ ጊዜ እነዚህ ነገሮች ከሌሎች ሰዎች ጋር ተመሳሳይ እንድትሆን ያደርገዋል። ታዲያ ከብዙዎች ለየት የሚያደርግህና እሷንም የሚያስደንቃትና ደስ የሚል የመጀመሪያ ቀን ግንኙነት እንዲኖራችሁ ማድረግ ያለብህ የተለየ ነገር ምን ሊሆን ይችላል? ዛሬ ብዙ ሰው ልብ የማይላቸውንና ለመጀመሪያ ጊዜ ቀጠሮህ ትልቅ ለውጥ የሚያመጡ ሶስት ያልተለመዱ ነገሮችን እንመለከታለን። እነዚህ ነገሮች በአንተና በእሷ መካከል ያለውን ትስስር ጥልቅና ትርጉም ያለው እንዲሆን ያደርጉታል። ዝግጁ ከሆንክ እንጀምር። ወደ መጀመሪያው ያልተለመደ ነጥብ ስንሄድ የምርመራ ሳይሆን የመሰብሰብ አስተሳሰብ የሚባለውን እናገኛለን። ብዙ ጊዜ ለመጀመሪያ ጊዜ ቀጠሮ ስንሄድ ስለ ሌላው ሰው መረጃ ለመሰብሰብ እንሞክራለን። ሙሉ ስሟን፣ ምን እንደምትሰራ፣ የምትወደው ምግብ፣ የምትጠላው ነገር። ይህ የመርማሪነት አስተሳሰብ ይባላል። የዚህ አይነት ውይይት ትልቁ ችግር ውይይቱን ጥያቄና መልስ እንዲመስል ያደርገዋል። ታዲያ የምርመራ አስተሳሰብ ወይም ደግሞ ውይይት እንዲህ ከመሰለ የመሰብሰብ አስተሳሰብ ምንድን ነው? አንደኛ ስለ ስሜቶች መሰብሰብ። የመሰብሰብ አስተሳሰብ ማለት ስለ እሷ እውነታዎች ብቻ ሳይሆን ስለ ስሜቶቿ፣ ስለ ህልሞቿ፣ ስለ ፍርሃቶቿና ህይወትን ስለምታይበት መንገድ መረጃ ለመሰብሰብ መሞከር ማለት ነው። ሁለተኛ ጥልቅ ግንዛቤን ማግኘት። አንዲት ሴት ስለ አንድ ነገር ስታወራ ለምን እንዲህ ተሰማሽ? ወይም ይህንን ነገር የምታደርጊው ምን አይነት ስሜት ስለሚሰጥሽ ነው ብለህ ጠይቃት። ይህ ከገጽታ በላይ እንድትሄድ ይረዳሃል። ሶስተኛ፣ በፍላጎት መጓዝ ይህ ማለት እሷ የምትናገረውን እያንዳንዱን ቃል በደንብ ተከታትለህ ለእሷ ያለ ፍላጎት ከጠየካቸው ጥያቄዎች በላይ መሆኑን ማሳየት ነው። ለምሳሌ ስራሽ ምንድን ነው ከማለት ይልቅ በስራሽ ውስጥ በጣም የምትወጂውና የምትጠዪው ነገር ምንድን ነው ለምን ብለህ ጠይቃት። ይህ ጥያቄ ስለ ስሜቷና ስለ እይታዋ እንድትረዳ ያግዝሃል። ይህ አካሄድ ውይይቱን ከደረቅ መረጃ ልውውጥ ወደ ስሜታዊና ጥልቅ ትስስር ያሸጋግረዋል። እሷም አንተን በእሷ ማንነት ላይ ያለህን ፍላጎት ትረዳለች። ሁለተኛው ያልተለመደ ነገር የራስን ልዩ ፍላጎት ማጋራት ነው። ብዙ ጊዜ ሰዎች የመጀመሪያ ቀጠሮ ላይ ሁሉንም ነገር ላለማጋለጥ ወይም ደግሞ ሌላውን ላለማስፈራት ወይም ላለማስደንገጥ ሲሉ ብዙ ነገሮችን ይደብቃሉ። ወደ እውነተኛው ነገር ከመግባት ይልቅ ተራ የሆኑ ነገሮችን በማውራት ለማለፍ ይሞክራሉ። ነገር ግን አንተን ልዩ የሚያደርጉህ ነገሮች ምናልባትም እንግዳ የሚባሉ ነገሮችም ጭምር እርስ በርስ እንድትተዋወቁ ቁልፍ ሊሆኑ ይችላሉ። ይህ ለምን እንደሚሰራ ነገርህ አንደኛ ትክክለኛነት ነው። የራስን እውነተኛ ፍላጎቶች ስትናገር አንተ ማን እንደሆንክ ታሳያለህ። ማስመሰልህን ትተህ እውነተኛ ማንነትን ስታሳይ እሷም እውነተኛ ማንነቷን እንድታሳይ ትበረታታለች ሁለት ግንኙነት መፍጠር ብዙ ሰው የማይወደው ወይም ብዙም ያልተለመደ ነገር ላይ ፍላጎት ካለህ ያንን ስትጋራ እሷም እንደዚህ አይነት ፍላጎቶች ካሏት በሁለታችሁ መካከል ያልተጠበቀ ግንኙነት ሊፈጠር ይችላል ተመሳሳይ ያልተለመደ ፍላጎት ያላቸው ሰዎች ሲገናኙ በጣም ጠንካራ ትስስር ይፈጠራል ሶስት ውይይትን ማነቃቃት የራስህን ልዩ ፍላጎቶች ስትገልጽ እሷም ያልተለመዱ ፍላጎቶቿን እንድታጋራ ትበረታታለች። ይህ ደግሞ ተራ ከሆነ ውይይት ወደ አስደሳችና ትርጉም ያለው ልውውጥ ይሸጋገራል። ለምሳሌ የድሮ የሙዚቃ ቅጂዎችን መሰብሰብ ወዳለሁ ወይም በምሽት ሰማይ ላይ ከዋክብትን መመልከትና ስለ ዩኒቨርስ ማሰብ ደስ ይለኛል ብለህ ንገራት። እነዚህ ነገሮች ምናልባት ሁሉንም ሴቶች ላይ ማረኩ ይችላሉ፣ ነገር ግን ትክክለኛዋንና ካንተ ፍላጎት ጋር የምትሄደዋን ሴት ይማርካሉ። አንተ ማን እንደሆንክ በግልጽ ማሳየቱ እውነተኛውን ትስስር የመፍጠር አቅምህን ወይም እድልህን እንዲጨምር ያደርገዋል። ሶስተኛውና የመጨረሻው ያልተለመደ ነገር የቦታውን ኃይል መጠቀም ነው። አብዛኛውን ጊዜ ቀጠሮ የሚይዙ ሰዎች ወደ ካፌ ወይም ሬስቶራንት ይሄዳሉ። ይህ ምንም ስህተት የለውም፣ ግን ውይይቱን ባንተና በሷ ላይ ብቻ እንዲያተኩር ያደርገዋል። የቦታውን ኃይል መጠቀም ማለት ምን ማለት ነው? አንደኛ የተለያዩ የስሜት ሐዋሳትን ማነቃቃት የሰዎች ትኩረት ከውይይት ውጪ በሌሎች ነገሮች ሲሞላ ጭንቀታቸው ይቀንሳል ለመዝናናትም ይቀላል የቦታውን ኃይል መጠቀም ማለት የምትሄዱበት ቦታ ለመነጋገር ብቻ ሳይሆን አዲስ ነገር ለማየት ለመለማመድ ወይም ለመማር እድል የሚሰጥ መሆኑን ማረጋገጥ ነው ሁለተኛ ተፈጥሯዊ ውይይቶችን መፍጠር ነው በቦታው ዙሪያ ያሉ ነገሮች ለውይይት መነሻ ሊሆኑ ይችላሉ ይህ ደግሞ ስራሽ ምንድን ነው ከሚሉ ደረቅ ጥያቄዎች ይልቅ ተፈጥሯዊና በሁኔታዎች የሚፈሱ ወይም ደግሞ እንዳላችሁበት አካባቢ ሁኔታ አብረው የሚዘልቁ ውይይቶች እንዲፈጠሩ ያግዛል። ሶስተኛ፣ አዲስ ልምድ መፍጠር ነው። ከመደበኛው ውጪ የሆነ ነገር ማድረግ የማይረሳ ትዝታን ይፈጥራል። ለምሳሌ የአርት ጋለሪ ወይም ሙዚየም መጎብኘት፣ ስለ ስዕሎቹ ወይም ኤግዚቢሽኖቹ መነጋገር ትችላላችሁ። ይሄ ስዕል ምን አይነት ስሜት ይሰጥሻል? ብለህ መጠየቅ ትችላለህ። ሌላው ፓርክ መጎብኘት ነው። በእግር እየተጓዛችሁ ስለተፈጥሮ ተፈጥሮ ስለ አበቦች ወይም ስለዚያ ቦታ ታሪክ ማውራት ትችላላችሁ። ሌላኛው አስደሳች ካፌ ወይም ለየት ያለ ነገር የሚሸጥበት ቦታ መሄድ ነው። ምናልባትም ለየት ያለ ቡና ወይም ሻይ የሚሸጥበት ቦታ ወይም አስደሳች ቅርሶች ያሉበት ሱቅ ሊሆን ይችላል። ስለ ቡናው ወይም ደግሞ ሻዩ ልዩ ጣዕም ወይም ደግሞ ስለሚሸጡት ነገሮች ታሪክ ማውራት ትችላላችሁ። ሌላኛው የቀጥታ ሙዚቃ የሚቀርብበት ቦታ ወይም ኮንሰርት መሄድ ነው። እዚህ ላይ ሙዚቃው ዘና ለማለት ይረዳቸዋል ቦታው ውይይቱን እንዲመራው መፍቀድ ከመጠን ያለፈ ጫናን ይቀንሳል እናም ደግሞ አዳዲስና ሳቢ የሆኑ ነገሮችን እንድታገኙ ይረዳቸዋል እሽ እንግዲህ ከላይ ያቀረብንልህ እነዚህ ሴት ልጅን ለመጀመሪያ ጊዜ በአካል ከማግኘት በፊት ልብ ልትላቸው የሚገቡ ሶስት ያልተለመዱ ግን ደግሞ በጣም ጠቃሚ ነገሮች ነበሩ የምርመራ ሳይሆን የመሰብሰብ አስተሳሰብ የራስህን ልዩ ፍላጎት ማጋራትና የቦታውን ኃይል መጠቀም እነዚህን ነገሮች ስትጠቀም ከመደበኛውና ከተለመደው ወጥተህ የማይረሳና ጥልቅ ግንኙነት የመፍጠር እድልህን ታበዛለህ። ከሁሉም በላይ አንተነትን በደንብ ማሳየት እና በሂደቱም ዘና ማለት በጣም አስፈላጊ ነገር ነው። ብዙውን ጊዜ ስለ መጀመሪያ ግንኙነት ወይም ፈርስት ኢምፕሬሽን ሰምተን ሊሆን ይችላል። በተለያዩ አጋጣሚዎች ወይም በተለያዩ ቦታዎች ላይ ፈርስት ኢምፕሬሽን ወይም ደግሞ የመጀመሪያ እይታ እጅግ በጣም ወሳኝ ነው። ይህ ግንኙነቱ ለመቀጠል ወይም ደግሞ ለመቋረጥ ወሳኝ ሚና ይጫወታል። ስለሆነም እንደ ወንድ የመጀመሪያ ቀጠሮህን በአስደሳችና በጣም በሚማርክ ትዝታ መጨረስ ይኖርብሃል። እንደዛ ካልሆነ ድጋሜ የመገናኘት እድላችሁ በጣም የጠበበ ይሆናል። ብዙ ወንዶች ይህንን ባለማስተዋል የመጀመሪያ ቀናቸውን ወይም ደግሞ የመጀመሪያ ቀጠሯቸውን በማይሆኑና በማያስፈልጉ ነገሮች ላይ ያጠፋሉ። ለዚህም ነው ከላይ የነገርንህ ሶስት መሰረታዊ ነገሮች እጅግ በጣም አስፈላጊና የመጀመሪያ ቀንህን ሊያበሩ የሚችሉ ወይም ደግሞ ድጋሚ ልታገኛት የምትችልበትን እድል ከፍ ለማድረግ የሚጠቅሙ መሆናቸውን መገንዘብ የሚኖርብህ ብዙ ጊዜ ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን ይባላል ይህም ማለት የመጀመሪያ እይታ ወይም የመጀመሪያ ግንኙነት የግንኙነቱን መቀጠልና አለመቀጠል የሚወስን ስለሆነ ነው የዛሬ ቪዲዮ ይህንን ይመስል ነበር ይህ ቪዲዮ ከተጠቀማችሁ ላይክ ማድረጋችሁን ቻናሉን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን እንዳትረሱ አስተያየቶቻችሁን ከታች ባለው ኮሜንት መስጫ ላይ አስቀምጡልን ፊት የተጠቀማችሁትና የሰራላችሁ ዘዴም ካለ ምክራችሁን በኮሜንት ላይ ለግሱን በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።